ተካፈሉኝ ነው ወይ የገዛልኝ እንደው ኑ ተካፈሉ፣ ኑ መረጃ ይዙና ኑ እና ተካፈሉ። ቤት ገዝቶላታል። ጀግና ነኝ። ቤት ካስገዛውት ጀግና ነኝ። ገና የእያንዳንድሽን ባል ይሉሽ ጀርባሽን ሰተሽ ለባልሽ ተኝ ተኝተሽ አንኮራፊ ባልሽን አትጠብቂ፣ ባልሽ ላይ ስራ አትስሪ። እና ጀርባሽን ዞረሽ ስታንኮራፊ ላዳመጥሽ አልችልም። ከመጣ ያንቺ ባል ደግሞ ቀጣይ መኪና ይገዛል። አንቺ የታባሽ የታ ባሽ ታውቂኛለሽ እኔ እኔን ሆለ ሳሚን፣ ኢንስታግራም ላይ ነው ጋጋሽን ስጎትች የሚያቀርሽ ሳሚ፣ ክርፋታም ባለጌ። ቴንኪው ፍቅሮቼ፣ ዲያስፖራው ይወዱኛል። እንግዲህ ትላንት አንቺ ስረግጥሽ ነው ስሸቅል ያመሸሁት። አንቺ ርግጥ ሳረግሽ ሻለቆ ጥርስ ጥርስሽን አሳስር። ይሄን ተበታት ተበታትኖ በየቦታው ተከፋፍቶ ያለ ጥርስሽን ሰብሰብ አርጊና አስር አድርጊው። እሰሪ ጥርስሽን አሳስሪ። አሜሪካ ድን ያለሽው የቆመ የወንድ ዕቃ ይመሰልሽ። መልክ ቢኖርሽማ ትጨርሽን ነበረ። አንቺ እና አይነ ስውር ዳብሶ እኔን ይመርጣል። አይነ ስውር ዳብሶ እኔን ይመርጣል። አንቺ ዝምባ ከመኪና ያስወረድኩሽ ጀግና እኮ እኔ ነኝ፣ እኔ እኮ ነኝ። ከመኪና ወርደሽ ቤት ገብተሽ ብርጭቆ አስያዝኩሽ። እገርፋችኋለሁ። ተደራጅታችሁ ነው እያንዳንድሽን አንበርክኬ ገርፈሻለሁ። ልቃሚ ልቅምቅም ዝምባ ከተዘራሽ ያልታረምሽ መንገድ ላይ ያደግሽ፣ መንገድ ላይ ነው ኑሮሽ። አዎ የቆመ ይሄ ጧት ጧት የሚቆመው የወንዶቹ ቃል አይደለ? ማንም ሳይነካው ብድግ ብሎ ራሳቸው ወንዶቹ ራሱ ይደነግጣሉ እኮ ጧት ጧት ቆሞ ሲያገኙት፣ እንዲህ ብሎ ሲያገኙት ድንግጥ ይላሉ። እሱን እኮ ነው። አንቺ መመሲው ላሳብድሽ። እሱን ያሳመመሽ ሶስቴ ላይ ማስገባዎች በሌሊቱ ከፋታ ምን አባሽ አገባሽ? ገዛልኝ? አዎ አለኝ፣ ገዝቶልኛል። ምን መሰለ፣ ቤት ነይ ተካፈይ። አዎ ልታብዱ ነው፣ ልታብዱ። ጀግና ነኝ እኔ እኮ። ምን አባሽ ኮተታም ዝምባ፣ እገርፍሻለሁ፣ እያንዳንድሽን። አንድ ሺ ሁለት መቶ ሰው አስቀምጭ ነው የምገርፍሽ። ግብ ዝምባ፣ ዝምባችሁን ዋዋቶ ሊያፍሽ ክፋት። አፍሽን አስተካኪ መጀመሪያ፣ አሳስሪው ጥርስሽን አሳስሪ። ከእናቱ ሴቶች ናችሁ እኮ ተደራጅታችሁ የተነሳችሁብኝ፣ ሶስት መንግስት ያገላበጣችሁ ከደርግ እስከ ብልጽግና የበላችሁ ሁለት ሀያ አምስታችሁን እንክት አድርጋችሁ የበላችሁ ወደ ሁለት ሰላሳ የምትሄዱ ሴቶች ምን አባታችሁ ላድርጋችሁ። ዲያስፖራው ከሰጠኝ ሰጠኝ ነው። እንግዲህ ምንም ልተባበርሽ አልችልም። ቤትስኖት ማይ ቢዝነስ። ሶስት መንግስት አጣቅማችሁ ቆርጥማችሁ የበላችሁ ሴቶች ምን አባታችሁ ላድርጋችሁ። የእኔ ችግር ነው። አስጠልተሽ ነው ባለሽ አቅለሽ ልሸሹ። እቺን ዝምባም ተያት እያለኩ ነው ለእኔ የሚሰጠኝ እቺ ልጋጋም እዛ ትያት እያለ ልጋግሽን ስጎትችበት፣ ቴንክ ዩ ማይ ላቭ ሄዱበት። ዲያስፖራ ተንቀሳቀስ። በእናንተ ምክንያት ነው እንዲመረጋገጠው ሴቱ ወንዱ እኮ ነው የሚሰጠኝ ሴቱ ወንዱ የወንዱ ይገርምሻል። ሴቶቹ ሞተው ነው የሚወዱኝ እኮ ዳምጥሻል አንቺ ልጋጋም፣ ለምደሽ ደሽ ይሆናል ማንንም ማስፈራራት። እረግጥሻለሁ፣ እኔ ቂጥሻለሁ፣ እልህ ግን እረግጥሻለሁ ነው። ዲዝ መሀይም፣ መሀይም ብራንድ መሀይም። አሜሪካ ተቀምጠሽ ሂውማን ኤር እና ምናምን ስትሸጪ እኮ ነው የምናቀሽ። አትማሪም? ቤት ትምህርት ቤት ገብተሽ አትማሪም? ወይ ግቢ ትምህርት ቤት። አቻጭር አጫጭር፣ ደህና ቆንጆ፣ ቆንጆ ኮርሶቹ ሰጂ፣ ፕሮፌሽናል የሆነ ስራ ስሪ። ወይ ትሸጫለሽ ቁጭ ብለሽ እንላክልሽ ከዱባይ ይሄን ስታነሺ እረግጥሻለሁ፣ አልምርሽም። አንቺ ክርፋታ ሸታታ ባለጌ ጎዳና መንገድ ላይ ያደግሽ፣ መንገድ ላይ ትኖሪያለሽ። ከመንገድ ላይ ሰብሰብ ባደረግኩሽ፣ ቤትሽ አስገባሁሽ፣ ስለ እኔ ኑሮ ታወሪያለሽ። ደግሞ ሰው እኮ አሜሪካን እኮ እንዴት ጣላ ያረጋችሁት እኮ እናንተ ናችሁ። ያንቺ ቢጤዋ፣ ያንቺ ቢጤዋ ናቸው እኮ እናማ ማሚ ባይኖሩ እኛም ስለ አሜሪካ ያለን አመለካከት አሜሪካ መስኮት ስር ብቻ የሚኖርን የሚመስለን። መስኮት ስር ቁጭ ብላችሁ ላይቭ እየገባችሁ በር ስር እየገባችሁ ሌላ ምን አይተን እናቃለን? ባለጌ እርምጥምጥ ያንቺ ማ እንደው ቀፋፊ አንድ ታሪክ የሌለሽ ታሪክሽ ሙሉ እዚህ ላይ ስትሳደቢ፣ ታሪክሽ ሙሉ ቲክታክ ላይ ስትሳደ፣ ታሪክሽ ሙሉ ኢንስታግራም ላይ ስትሳደቢ፣ ሌላ ምን አባሽ ታሪክ አለሽ? ካለስድብ ምን ታሪክ አለሽ? ንጋግሽን ካለመጎተት ምን ታሪክ አለሽ? ካለቂት ካለጡት ምን አባሽ ታሪክ አለሽ? አንቺን እንምሰል እንዴ? ታዲያ በጣም ነው እንጂ ማሚን መምሰል የምፈልገው። ትቀልዳለች እንዴ? የሴት ቁንጮ እኮ ነች፣ የሴት የውሃ ልክ። እበት ታዲያ አንቺን ልምሰል? ዝንባም ዝንባም፣ አንቺን ማና አባሽ ሊመስል ይፈልጋል? ላይሽም አልፈልግ ክርፋታ፣ ቆሻሻ ደግሞ ልቃሚ፣ ምራጭ የሰው ቋግሜ፣ የት አባሽ መልስስችኝ እደግመሻለሁ ዴ ማሚ ነው ማሚ ማሚ ማ የሴት ልክ ነች እና ዱር እንዳንቺ አይነት ወር ዋልጌንንም ሰድ እንዴ መደዴ መደዴ እኮ ነሽ አንቺ ህዝብ ያሰለቸሽ ባለጌ ህዝብ ያሰለቸሽ ባለጌ የተጨበጨበልሽ ባንዴራ የተያዘልሽ ባለጌ ማለት ነው። አንቺ የስድብ ባንዴራ ያዥ ማለት ነው። አዲስ እምትባይ ባለጌ እኮ ነሽ እዚህ ቲክታክ ላይ ለአፍሽ ልክ የሌለሽ አፍሽን መክፈት ከጀመርሽ እንኳን ሰብሰብ የማታደርጊ ሸለቆ ጥርስ ጥርሶችሽን ሰብስቢና አሳስሪ መጀመሪያ። አዎ ጄሶ ፖግሚ ተካካ ቂጥቁት ላይ ውጪና አንድ ሺ 300 ሰው አስቀምጬ ነው የምረግድሽ። ዝምባብ ዘምቢላፍ ገደላፍ ጥልቃፍ መጨቅጨቂት ይመስልሽ? እኔ የምጣድ ማሰሻር የምትመስይኝ፣ ልቃኔ ምራጭ አጠግብሻለሁ። እንደዚህ ላዳምጥሽ አልችልም። ጠ ጉቺ መልስ አልሰጠኝም ብለሽ ነው፣ እኔ ቂጥሽ ምናምንሽ አልልሽም። እንደዚህ ግን አጠግብሻለሁ። ይሉሽ ማናት ጂባት ይላለ ዳግዬ እካካሞች ምድረ ባለ አምስት ስፒከር ሁላ አምስት ሞተር ያወረዳችሁ ሴቶች አምስት፣ እንዴት ሰው ሞተር ያወርዳል? ከአምስት ወንድ ከአምስት ወንድ የወለዳችሁ ናችሁ እንዳለን። አዲስ አላናግራት። ተፋቱ። በናመባታት ብሎ ነገር የለም። እች በት ጠጣ ማናት? እሷ ለሳሚ ምንድን ነሽ? የጠባሽ ታውቂዋለሽ። ማናችሁ? ምንድን ነው ተሰብስባችሁ ነይ አስረ እንጂ ነይ አብራሪ። ታንቀሽ ሙች ማብራራው የለም ቤት ነው አለኝ። እስኪ ኑና ተካፈሉኝ። አዲስ ላናግራት

እኔ ማርያምን እነዚህ ሜጃ ያጡ ሰዎች ይጅበት ይጅበት ምናምን ይላሉ። አንቺ እንደ ይሄን ያክል ላይክ እንድትነጋገር እግዚአብሔርን አልፈልግም ነው ይበቃ። እነሱ ናቸው አላውቃቸውም። ቪዲዮ ሰርታ ሳይ በውስጥ በውስጥ ጻፍኩላት፣ ለጋ ምትሳደቢ ያጠቅብሻለሁ። ማን ስለሆንሽ ትፈሪያለሽ? አንቺ እኮ ተጣ ከአንቺ የባሰ ምላስ ነው ያለ ስለማታውቂው ነገር አታው ብዬ ጻፍኩላት በውስጥ ታሪኩ ሌላ ነው እኔና ሳሚ ከተለያየል አመት አልፎማል አመት እማን ቆይታቸው እንደውም አውልከነበታ ምንድነው የምትፈልጉት ቤት የገዛልኝ እንደሆነ ልትካፈሉኝ ነው ወይ ነው የእኔ ጥያቄ ልትካፈሉኝ ነው እንኳን እናንተ እሱ በህይወት ቢኖር መካፈል አይችልም ለምን መሰላችሁ በስሜ ነው ያስገዛሁት በስሜ እንኳን እናንተ እሱ ቢኖር አይካፈልም ጀግና ነኝ እምላችሁ ለዚህ ነው ሽ በስሜ በራሴ ስም ውርስና ስጦታ መከፋፈል የሌለው። በቃስ ጉዴ፣ አንቺ ሙድሽ በቃ፣ ፈታ ማለት ምናምን፣ ዘፈንሽን ከፍተሽ ፈታ በይ። እንዴት ነ መቻፍታታሉ መቻፍታታሉ፣ ተደራጅተው ተደራጅተው ማለት ነው። ማናባሽን ታፋጥጫለሽ። ንዱናለ እንዲያምትሽ ነው ስሰማሽ ሆነ እኔ አዲስን ስለመግባባት ይህን ነገር ማቆም አለባት። እኔ ያናግራታለሁ ጉቺ፣ አንቺን ቃቀስፈዥ ከሷ ጋለሽ በማርያም ጉቺ እኔ አሁን አሁን ትፈላታለህ። እነዚህ እኮ እግዚአብሔርን፣ ጉቺ፣ ማርያምን፣ እኔን ከስንቱ አነካኩኝ። ሂጂበት እያሉ መሄጃ የላቸውም። አይ አይነተነተሽ ነው። ይኸውልሽ እኔ አዲስንም በቃት ነክታሽ ነው እሷ ቀድማ ነው የመጣችበት። ሰው ሲነካሽ አይኑ ጸጥ ብለሽ ቁጭ ወይ ማለት ይከብዳል፣ መመለስ አለብሽ። ግን በቃ በጣም በጣም ደሞ ፈርደር እንደ ነው ሲያልፍ ያስጠላን። ያናገራታለ። በቃ በእናትሽ ቴክስቶቹን የሱን ብልክልሽ። ምን አባታችሁ ታወራላችሁ? እኔ የህሊና ጥቅ ሰው እናቴ ቤጅ አክቶ ወይስ ተጣልቷት ነው? ውላ ሄጅበት ሄጅበት ይላል። ጉቺ እንኳን ቋፍሬ ነው የደረሰችው። ዘንድሮ መሯታል ሰው በእግዚአብሔር፣ በቃ ሞትኩኝ እኮ ጉቺ። ወይ ጉድ አልኩኝ። በቃ አዲስ እኔ ሰማለች አደባባይ ላይ ነው አልነካሻትም ያው በእንትና የመጣ ከሆነ አልነካሻትም። ገባሽ አይደለ? ቀድሞ የነካ ሰው ነው ስህተተኛው። ሳይደግታን ቤታ አንዳቸውን አልምራችሁም። በሳሚኬ ስትመጡ ወላ- ልዕልቲ ማነሽ? ለአንቺ የሚብራራልሽ አላብራራን ብየሽ ወጣው እኮ ልዕልቲ። ከቤትሽ ማስረጃ መረጃ ይዘሽ መተሽ ነው የምትጠይቂኝ? ምን ስለሆናችሁ አብራራለሁ? ማናችሁ እናንተ? ሲጀመር ማን የወከለሽ አንቺ ልዕልቲ የምትባይ? እኔ አልገባኛውን በሳሚ በኩል ማለት ነው። ያኔ ያለ ለምን አልጠየቁትም ነው ማለት ያኔ አንድ ሰው ቴክስ ያደረገለት ሰው የለም። ይሄን ያህል ጊዜ ከሚዲያ ሲጠፋ የጠየቀው ሰው የለም። ዛሬ ተነስተው ለእንትን ዞር ወይ ከዚህ ቤት ውጭ። ዛሬ ተነስተው አንዴ አግብቶሻል ይላሉ፣ አንዴ በዚህ ገብቷል፣ አንዴ ቤት ገዝቶልሻል። ደግ አደረገ። ልትካፈሉኝ ነው? ነው ልትካፈሉኝ? ልትካፈሉኝ ነው? ምንድን ነው ማየት የፈለጋችሁ ምንድን ነው ማወቅ የፈለጋችሁ ከተለያየን እኮ ብዙ ጊዜ ቆይተናል መብቴ እኮ ነው ባዝንም ባላዝንም መብቴ ነው ዱኔቨር ነው ህይወቴ ውስጥ እኮ ሰው ሊኖር ይችላል ህይወቴ ውስጥ ሰው ሊኖር ይችላል እኮ ህይወቴን እየኖርኩ እኮ ሊሆን ይችላል አሁን አብሮኝ ያለው ሰውዬ በዛ ልክ እንዳዝን ላይፈልግ ይችላል ምንድን ነው የምታቡት እናንተ እዘኑ እናንተ ተላቀሱ ክፉ ሊያሰሩች ነው በቃ ይችሆ ማለት ጌታን ቤታ ሊያምዱ ነው አለኝ። ቤት እሺ፣ ምን ታመጣላችሁ? ልትካፈሉ ነው ወይ? ቤት አለኛ፣ እሺ፣ እንኳን እናንተ እሱ መብት የለውም። ቢኖር እሱ ራሱ በህይወት ቢኖር መብት የለውም። በስሜ ነው ቤቱ። ምን ታመጣላችሁ? ልታምዱ ነው? አክብሬ አስረድቼሽ ነግሬሽ በስማም ልዕልት ግን በጣም በኢየሱስ እንደዚህ አይነት መርዝ እንደሆንሽ አላውቅም ነበር። እንዴት አክብሬ መጥቼ አስረድቼሽ አንቺ ለካ ለሸዋሽ እንዲመትሽ ነው። ይመች አዳምጥሻለሁ? አላዳምጥሽም። እንኳንስ ጂኒው አለው እያለኝ እኔ ድሮም እኮ ጥጋበኛ ነኝ። ጂኒው መጥቶ ዩማን ይግዛት ትራክ ድራይቨር ነው። ተይ ልዕል ተይ ተይ፣ የምትነካኪውን ሰው ወጪ አምድ ሴንግ ተይ ነው ነው። እንደዚህ እንደባ ውስጥ ውስጡ ሄደሽ ነገርና የሆነ ነገር እንደምትፈልጊ አልገባኝም ነበር። ከማን ጋር እንደምትስማማች፣ ሴትዬ እስማ እንደ እንዴ አለቀች። ምን አድርግ፣ የሷ ደግሞ እንድንቀር ያለኝ። ከዚህ በኋላ ለአንዳችሁ አላብራራም። ቤቱም አለኝ፣ ገንዘብም ጥሎልኝ ነው የሞተው። ብዙ ብር አለኝ። በቃ ይሁን ነው እንግዲህ። ቤተሰቦቹ ግን በዚህ ልክ አብራሩ ብለው እኔ የማውቀው ነገር የለም ነገር የለም። ልዕልቲ፣ በደንብ ጊፍት ስጪ። ስለ ጊፍቱ ስታወሪ አልነበረ። ልዕልቲ ሁለት መቶ ብቻ ሰተሽ አትቀመጭ። በደንብ ሳሚኝ፣ ደግመሽ ሳሚኝ። ሌሽ ነው የማትስሚኝ? ሳሚኝ ዝም ብለሽ በሁለት መቶ ጊፍት ብቻ አትቀመጭ። ልእልረጉጣጠት አድርግ። ለምንድን ነው ሁለት መቶ ብቻ ሰጥታኝ ልዕልቲ የምትቀመጠው? ልዕልቲ ሰጠት ሰጠት አድርጊ። ሳም ሳም አድርጊ። ሰሞኑን የሰራችውን ተስፋዬ የእኔ ፍቅር አንዱ ዲያስፖራ ዲያስፖራውን ነው እየዘረፈች። ዲያስፖራ ወዶ ነው የሚሰጠኝ። ሲወዱኝ እኮ ጠፋሽብን አከፍችም እኮ ነው የሚሉን። መግለጫ ስሰጥ እኮ ነው የሚሰጠኝ። ቁጭ ብዬ ማብራሪያ ስሰጥ ማብራሪያ ስሰጥ ቁጭ ብዬ መቃጉች ተይ በእናትሽ በጣም ይሄ ነው ቤታ። ጌታን በቴሌግራም እኔ ለአንቺም እልክልሽ ነገር አለ። እሺ እልክልሽ ሜሪዬ። ዲያስፖራዎቹ ሲ ሳም ሳም አድርጉን ዛሬ የሲንግ ቀነሳቸዋል። ሳሙኝ እስኪ ልልቲ እንኳን እኮ ፈርዶብናል እኮ ዘንድሮ እኛ በተጣላችሁ ቁጥር እኛን ሁሉ እኮ ነው አንድ ላይ የሰበሰባችሁ ጎጎች፣ የሚሳምሳም አድርጊኝ፣ ሳም ሳም አድርጊኝ፣ የሀገርሽ ልጅ ነኝ ልጅ ነገር ሊፈልጉ ስል ስለ አሜሪካ ስለ ሚኒሶታው ነገር ይመጣሉ። ጭራሽ ሰው ለይተዋል። ሚኒሶታ ይብላም ስንቱን ተነጋግረን ገብተሽ ወወሳሞት ሄድባቸው በቃ ሙሉ ሲታይ በጋ እሺ፣ ማሬ የኔ ቆንጆ፣ እንዴት እንደምወድሽ ታውቂያለሽ አይደለ? ቤታ ቆይ አንዴ፣ ማሬ፣ ቤታዬውን አዳምቻት እሺ፣ ማሬ፣ ኪኪንም እንደዚያው እኔ እወጣለሁ ስለሚያስተጋባ፣ ተይ ውዴ እና እንበል መርቂንና እስካንተ እንበል የሆነ የምጠብቀው ነገር አለ። መርቂ በቃ ወጥቻለሁ። ቤታየው ይቅርታ እሺ ያሉላችሁ የጠበቅሽው እጅሽ ይግባ። አግኛ ገኝ ያስደስትሽ። መድኃኒዓለም እንደ ድንገት የጠበቅሽውን እጅሽ ያስገባው። አይዘግይብሽ፣ አንቺም አትቸኩይ፣ እሱም አይዘግይብሽ። ኦ ጃጓርዬ ይቅደም ከፊታችሁ ከኋላችሁ ይከተላችሁ። ጥያቄያችሁ ይመለስ፣ ይመለስ ጥያቄያችሁ። አዎ አግኙ አትገኙ ያስደስታችሁ። አለሁ ይበላችሁ፣ ሰጪ ያርጋችሁ፣ ተቀባይ እንዳትሆኑ፣ የሰው ፊት እንዳታዩ፣ ከሰው በላይ ያውላችሁ። ሰርታችሁታችሁ ንቁ። አዎ አግኙ አትገኙ ያያችሁ ይታይ፣ ቃላችሁ ይሰማ፣ ግንባራችሁ ይፈራ፣ ያያችሁ ይውደዳችሁ፣ ይደንግጥላችሁ። ሌሽ ማሌሽ አዎ በቃ ጋይስ በቃ ግቹዬ ፍቅሬ ይኸውልሽ በቃ ዝም በይ እና አንቺ፣ በማርያም ሀገሬ ሄደሽ በቃ ተጫዎች። ያው ግን ፍቅር፣ አንቺ ሰው እየተናገረ ዝም ብለሽ ማለት

በወጣ ይተካ እናቴ፣ አንበሳ አንበሳውን ያውርዱልሽ፣ ሲያዩሽ ይደንግጡ፣ ኪሳቸው ይግቡ ብያለው። የኔ እናት ዛሬ ድንግጥ ብለው ሲያዩሽ፣ አንበሳውን ዩኒቨርሱን ያውርዱ፣ ይደንግጡ፣ ስሜታዊ ይሁኑ፣ ኪሳቸው ይግቡ፣ ያስደስቱሽ ብያለው እናቴ፣ የኔ ወርቅ። አዎ እንደዛ ነው። ቴንኪ፣ ሁላችሁንም አመሰግናለሁ። ለሰጫችን ይስጠው ብለናል። ለሰጫችን ይስጠው፣ ሰጫችን ያገኝ። ተባረኩ ተባረኩ ተባረኩ ተባረኩ ብያለው። ተባረኩ ኪሳችሁ ይሙላ ያስደስታችሁ። ሁላችሁ ነው። አይዋ እሰይ፣ ታፕታፕ አድርጓ። አቤት 50 ሺ አንድ ቀን 50 ሺ! በዚህ ፍጥነት ታፕታፕ አድርጋችሁ አታውቁ። አንድ ቀን አይጉቺ ዋት! እሰይ ወይ እየባረቀች አሁን ብዬ ለምደው ስልክሽ የማይሰራው ኢሞ ላይ ስደውልልሽ ምን አርገሽ ነው እንዴ? ዲቦራ አንቺ ነው የምትረግጠው። ይመቻት፣ እንኳን ረገጠች ደግ አረገች። ትርገጠኝ፣ ይመቻት። ዲቦይ ስራ ሲቀዘቀዝ ግድ ነው ልንረጋገጥ እርስ በርስ ትርገጠኝ። ምን አቃጠላችሁ። ፈጣሪ ይጠብቅሽ አሜን። ይህም መቻ ተረብት ረግጠኝ፣ ራሱ ስሜቴ ነው ዲቦዬ። እርግጥ አድርጌ ምን አባቱ ስራ ቀዝቅዟል። ልታብዱ ነው እንዴ? ከገባሁበት ሳልወጣ ደግሞ ከዲቦራ ልታነካኩኝ ነው እንዴ? ለሰባትን የገጠሙኝ ደግሞ ስምንተኛ ዲቦራ ሊጨምሩብኝ ነው። ኧረ ተውኩ ከይስ ታፕ ታፕ አድርጉ፣ ታፕ ታፕ አድርጉ። ኧረ እኔ እምወዳታለሁ ካሽመኔ ይላል ካሽመኔ ካሽመኔ የግድ እ መርቄኝ ስልክ ትግዛለች ስልክ

የኔ ውድ እሺ፣ እናሰን ጀነም አሽክም ስት እሺማ፣ ደግሞ ኢስታንቡል ላይ እንዝናናለን የኔ ፍቅር፣ የኔ ወርቅ። እሺማ፣ የኔ ፍቅር ትመጫለች አለውልሽ እናቴ። ውድ አለው፣ ከታች አይሻ አለው እናቴ። አንድ ሰው ምን እየሰራችሁ ነው? እኔ ምን አውቄ ቅድም ረገጣ ላይ ነበርኩኝ። ለረገጣ ነበር የተሰበሰቡት። ዩዘር ዘርዬ ቴንኪ ዩ ማይላፍ ፈጣሪ እሺ በልሽ። እሺ ጋይሶችዬ፣ ከእናንተም የሚበልጥ ምን አለ? ከእናንተ የሚበልጥ የእኔ ወርቆች ከእናንተ የሚበልጥ ምናለ ምንም የለም።